የአንድ የመዝገብ ቤት ጸሐፊ አሟሟት። አንቶን ቸሆቭ ጸሐፊው፣ ተርጓሚ ደግሞ በላይነህ አሰጉና ጌታቸው በላቸው። የዋው ጸሐፊ ኢቫን ዲሜትሪቪች ቸርቪያኮቭ በቲያትር አዳራሽ በሁለተኛው ማዕረግ ተቀምጦ በኦፔራ መመልከቻው መነጽር እየታገዘ ሌክላሽ ደ ኮረንቪል የተባለውን ቲያትር ይመለከትባት የነበረችው ያቺ ምሽት ድንቅ ምሽት ነበረች። ቲያትሩን እያደነቀ በዚያች ምድር ከእሱ የተሻለ ደስተኛ ሰው እንደሌለ አድርጎ አሰበ። ድንገት ፊቱ ተጨማዶ ወደ ሰማይ አንጋጠጠና አይኑ ተጉረጠረጠ። ተንፋሹ ቁርጥ ቁርጥ አለ። ፊቱን ከኦፔራው መመልከቻ መነጸር ዘወር አደረገና ከመቀመጫው ብድግ ብሎ እንትስ አለ፣ በአንድ ቃል አስነጠሰ። ማንም ሰው በየትም ቦታ ማንጠስ ይችላል። ገበሬዎች፣ ፖሊስ፣ መኮንኖች፣ የተከበሩ ሰዎች እንኳን ያነጥሳሉ። ማንም ይሁን ማን ያነጥሳል። ቸርቪያኮቭም በዚህ አልተደናገጠም። ማኅረቡን አውጥቶ አፍንጫውን ጠራረገና እንደ ማንኛውም በመልካም ስነ ምግባር እንደ ታነጸ ሰው ማስነጠሱ ያስቀየመው ሰው እንዳለ ወዲያ ወዲህ ተመለከተ። በዚህ ጊዜ ክፉኛ ደነገጠ። እፊት ለፊቱ በመጀመሪያው ረድፍ የተቀመጠ አንድ ትንሽ በራ ሰውዬ እያጉረመረመ በእጅ ጓንቲው በራ ራሱንና አንገቱ ሲጠራርግ አየ። ቸርቪያኮቭ ሰውዬው የመገናኛ ሚኒስትሩ ጀኔራል ብሪዛሎቭ መሆኑን አወቀ። በእሳቸው ላይ እኔ ያስነጠስኩት በርግጥ አለቃ አይደሉም፣ ይሁን እንጂ መጥፎ ድርጊት ነው። ይቅርታ መጠየቅ አለብኝ፣ አለ ቸርቪያኮቭ። ትንሽ እንደመሳል ብሎ ወደፊት ጎንበስ አለና፣ ክቡር ሆይ ይቅርታ አድርጉልኝ፣ ያስነጠስኩቦት አውቄ አይደለም። ምንም አደል። ይቅርታ አድርጉልኝ፣ እኔ ሆነ ብዬ አይደለም። እንዴት ያለ ነገር ነው! እባክህ ዝም በል ላዳምጥበት። ቸርቪያኮቭ እንደመረበሽ አለ። በድንጋጤ መልክ ፊቱን ፈገግ አደረገና ሐሳቡን ወደ መድረኩ ለመመለስ ሞከረ። ተዋንያኑን ተመለከተ። አሁን ግን በዚች ዓለም ተደሳች መሆኑ አልሰማው አለ። ሰውነቱን ጸጸት ወረረው። በትዕይንቶቹ መካከል ወደ ብሪዛሎቭ ጠጋ ብሎ ትንሽ ቆየት አለና በመጨረሻ ፍርሃቱን ዋጥ በማድረግ አስነጠስኩ ቦታ አድል ጌታይ፣ ይቅርታ ያደርጉልኝ አውቄ አደለም፣ መባክሆን። እውነቴን ነው የምልህ እኔ ረስቸዋለሁ፣ ዝም ብለህ ብትመለከት ጀኔራሉ ታችኛው ከንፈራቸው በንዴት እየተንቀጠቀጠ እንዴ እረሳቸዋለሁ፣ ይላሉ። አስተያየታቸው ግን አላማረኝም፣ አለ ቸርቪያኮቭ በጥርጣሬ ወደ ጀኔራሉ እየተመለከተ እኔን ማነጋገር አልፈለጉም ማለት ነው። ሆኖም አውቄ እንዳላደረግኩ ማስረዳት አለብኝ። ይህ የተፈጥሮ ህግ ነው። አለበለዚያ አውቄ ምራቄን የረጨሁባቸው ሊመስላቸው ይችላል። አሁን እንደዚያ ባያስቡም ቆይቶ ቂም መያዛቸው አይቀርም። ቸርቪያኮቭ ወደ ቤቱ ከሄደ በኋላ የፈጸመውን አስነዋሪ ድርጊት ለባለቤቱ ነገራት። ባለቤቱ ግን ነገሩን በቀላሉ የወሰደችው መሰለው። በእርግጥ ለጊዜው ደነገጠች፣ ብሪዛሎቭ አለቃው አለመሆናቸውን ስላወቀች ወዲያው ተረጋጋች። ቢሆንም ሄደህ ይቅርታ መጠየቅ ያለብህ ይመስለኛል፣ አለበለዚያ በሕዝብ ዘንድ ሥነ ምግባር የጎደለህ ሊመስላቸው ይችላል አለችው። ልክ ነሽ፣ ይቅርታ መጠየቅ ሞክሬ ነበር፣ ግን ልዩ ዐይነት ሰው ሆኑብኝ ይህን ይቅርታ መጠየቅ ስሜትም አልሰጣቸውም። በዚያ ላይ ለማነጋገር ጊዜ አልነበራቸውም። በሚቀጥለው ቀን ቸርቪያኮቭ አዲስ የደንብ ልብሱን ለብሶ ፀጉሩን ተስተካከለና ጥፋቱን ለመግለጽ ወደ ብሪዛሎቭ ሄደ። የጀኔራሉ የእንግዳ መቀበያ ቢሮ በአቤቱታ አቅራቢዎች ጢም ብሏል። ጀኔራሉም የሰዎቹን አቤቱታዎች እየተቀበሉ እዚያው ክፍል ውስጥ ነበሩ። ጥቂት ሰዎች ካነጋገሩ በኋላ ዓይናቸውን ወደ ቸርቪያኮቭ ቀና አደረጉ። ትናንት ማታ ክቡር ሆይ፣ ያስታውሱት ይሆናል፣ በስህተት አስነጠስኩ። ሳላቅ ነው ያደረግኩት፣ ይቅርታ በጣ። ከዚህ ምኑ ጅል ነው? እሺ፣ አንተስ ጉዳይ ምንድን ነው? አሉ ወደሚቀጥለው ሰውዬ። እንዴ እኔን አያዳምጡኝም እንዴ? ተቆጥተዋል ማለት ነው? ችላ ብዬ የምትወው ጉዳይ እኮ አይደለም ይሄ። ማስረዳት አለብኝ አለ በልቡ። ጀነራሉ ባለጉዳዮችን አነጋግረው ከጨረሱ በኋላ ወደ ቤታቸው ጉዞ ሲጀምሩ ቸርቪያኮቭ እያኩተመተመ ተከተላቸው። ክቡር ሆይ ይቅርታ ያደርጉልኝ እንዲህ የማስቸግረው ከልብ ስለተጸጸጥኩ ነው እንጂ ሌላ እኮ አይደለም ጀነራሉ ሊሳደቡ ያሰቡ መስለው ተመለከቱና ገፍትረውት ሄዱ ጌታው ታሾፍብኝ አለ በሩን ዘጉ ላዩ ላይ ማሾፍ እንዴ ምንም የሚያስቅ ነገር አይታየኝም አልገባቸውም እሳቸው አንድ ጀነራል ጥሩ ከዚህ በኋላ እሳቸውን የመሰለ ትልቅ ሰው ይቅርታ በመጠየቅ እኔ አላታከተም ገደል ይግቡ። ደብዳቤ ጽፈላቸዋለሁ። ከዚህ በኋላ ዝርም አልላት፣ ጨርሶም አልመጣ። በቃ በቃው። ቸርቢያኮቭ ወደ ቤቱ ሲጓዝ በአእምሮ የሚመላለስበት ይህ ነበር። ደብዳቤውን ግን አልጻፈም። ደጋግሞ አሰበ፣ ግን እንዴት መጻፍ እንዳለበት ሐሳብ ሊመጣለት አልቻለም። ስለዚህ ሁኔታውን ለማቃናት በማግስቱ ወደ ጀኔራሉ መሄድ ነበረበት። ክቡር ሆይ ትናንትና በድፍረት ያስቸገርኩት እርስዎ እንዳሉት ላሾፍ ቦታ አልነበረም፣ እያለ መናገር ጀመረ። ጀነራሉ በመጠራጠር ትኩር ብለው ሲመለከቱት፣ በማንጠስ ላደረግኩብዎት በደል ይቅርታ ልጠይቅዎት ነው የመጣሁት። በርሶ ላይ ማሾፍ ግን ጨርሶ አላደርገውም። እንዴት ብዬ ደፍሮታለሁ? በሰዎች ላይ ካሾፍንማ መከባበር እኮ ይጠፋል፣ የበላይን ማክበር አይኖርም። ወግድ ከዚያ አንተ። ቸርቪያኮቭ በፍርሃት እየራደ ይቅርታ ያድርጉልኝ። ውጣልኝ እኮ ነው ምለ። ቸርቪያኮቭ ወሽመጡ ብጥስ አለ። ወደ ውጭ ሲወጣ መስማትም ማየትም ተሳ ነው ወደ ጎዳናው ወጥቶ ጉዞ ጀመረ። በድኑን ወደ ቤቱ ተጉዞ እንዳለ ከነልብሱ ሶፋው ላይ ተዘረረ። ይግረማችሁ እስኪ በልብ ድካም በዚያው ህይወቱ አለፈ። ባለስልጣን መሆን ደስ አይልም። ያላሰብከውን ያሰብክ ያህል ያስጨንቀያል። ዝምታህን ያጠራጥረያል። ኧረ ባለስልጣን አድርገን